በመንደር የተደረገ ሽያጭ ውልን በተመለከተ ምስክሮች ቀርበው ሽያጩ ሲደረግ አይተናል፣ እኛ ምስክሮች ሆነን ፈርመናል። ሻጭና ገዢ ይህንን ሲፈራረሙ እኛ በቦታው ነበርን እማኝም ነን ብለው የምስክር ቃላቸውን ቢሰጡና ሻጩ ደግሞ በፍርድ ቤት ቀርቦ የለም እንደዚህ የሚባል ውል አላረኩኝም፣ ንብረቱን አልሸጥኩኝም ብሎ ቢል ህጋዊ ውጤቱ ምን ይሆናል የሚለው አከራካሪ ሆኖ ሰበር ድረስ ደርሷል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 215762 በግንቦት አንድ ላይ በሰጠው 2014 ዓ ሰንበት ላይ በሰጠው የሕግ ትርጓሜ የሽያጭ ውል በተለይም በመንደር የተደረገ የሽያጭ ውል ይጽና ወይም አይጽና የሚለው ሊፈተሽ የሚገባው ሻጩ ንብረቱን ስለመሸጣቸው ያምናሉ ወይስ አያምኑም የሚለውን ጭብጥ መሰረት በማድረግ ነው እንጂ ምስክሮች ቀርበው እውነትም ተሻሽጠዋል ሲሻሻጡ አይተናል ብለው ስላሉ አይደለም። በማለት ዋናው ሻጩ ንብረቱን ስለመሸጡ ከካደ ወይም ቃሉን ካጠፈ ወይም ይህን ውል አላረኩኝም አልፈረምኩኝም ብሎ ካለ ምስክሮች መጥተው ማረጋገጫ ቢሰጡም ውሉን ከመፍረስ አያድነውም፣ በማለት የህግ ትርጓሜ ተሰጥቷል። ስለዚህ በመንደር የቤት ሽያጭ ውል የምታደርጉ ሰዎች ምስክሮች አሉ፣ ነገ ከነጎዲያ ምስክሮች መጥተው የምስክርነት ቃላቸውን ቢሰጡ፣ ምንም እንኳን ሰውየው ለህሊናው ሳያድር ቢክደኝም፣ በምስክሮች ቃል እተርፋለሁ ወይም ዋቢ ወይም ዋስ ይሆኑኛል በሚል መተማመን አደርጋችሁት ከሆነ ምስክሮቻችሁ ውሉን ከመፍረስ አያድኗችሁም። ሰናይ ቀን መልካም